መላእክትም፣ አጋዕዝት፣ ሥልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ኪሩቤል፣ ሱራፌል። ስለ መላእክትም መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግሥት በትር የቅንነት በትር ነው። ጽድቅን ወደድህ፣ አመፅን ጠላህ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። ነገር ግን ከመላእክት ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኝ የተቀመጥ ከቶ ለማን ተብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ዕብራውያን አንድ ከቁጥር 7 እስከ 14። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወሰልሱ ለህዳር በዛቲ ዕለት አዘዙነ መምህራነ ቤተ ክርስቲያን ከመንግበር ተስካረ ባሎሙ ለአእላፍ መላእክት ወእሉ መንፈሳውያን እለ እንበለ ስጋ ወመተን ብላን ለኩሉ ዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 13 በዚች ቀን የአእላፍ መላእክትን የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። እኒህም ሥጋ የሌላቸው ረቂቃን የሆኑ ለዓለም ሁሉ የሚማልዱ ናቸው። ኄኖክም ስለርሳቸው እንዲህ አለ በሰማይ ያለሁ ነፋሳት በደመና ውስጥ አወጡኝ፣ በእሳት ላንቃም ወደ ታነጸ ቤት አደረሱኝ። በዚያም አእላፍ መላእክትን አየሁ፣ እነርሱም በእሳት ላቦት ላይ የቆሙ ልብሳቸውም እንደ በረድ ነጭ ነው አለ። ያዕቆብም እንዲህ አለ ከምድር እስከ ሰማይ የምትደርስ መሰላልን አየሁ። የእግዚአብሔር መላእክት በውስጧ ይወጡ ይወርዱ ነበረ። ሁለተኛም ከሶሪያ መመለሻው በሆነ ጊዜ የመላእክት ሠራዊትን አየሁ አለ። ሙሴም እንዲህ አለ እግዚአብሔር አሕዛብን በቦታ እንደለያቸው የአዳምን ልጆችም እንደበተናቸው እግዚአብሔርን በሚያገለግሉ መላእክት ቁጥር የአሕዛብን አውራጃዎች እንደወሰናቸው። ሁለተኛም እግዚአብሔር ከሲና ተራራ ወጥቶ ከሴይር ታየኝ ረቂቃን መላእክቶቹም ከእርሱ ጋር ነበሩ አለ። ዳዊትም እንዲህ አለ መላእክቱን መንፈስ አገልጋዮችንም የእሳት ነበልባል የሚያደርግ እርሱ ነው። ሁለተኛም የእግዚአብሔር ሰረገላዎቹ የብዙ ብዙ ሽህ ናቸው አለ። ኤልሳዕም የእሳት ሰረገሎችና የእሳት ፈረሶች በዙሪያው ቆመው ሲጠብቁት አየ። ዳንኤልም እንዲህ አለ ዙፋኖችን እስኪዘረጉለት ድረስ ደርሶ አየሁ ብሉየ መዋዕል እግዚአብሔር በላያቸው ተቀመጠ ልብሱም እንደ በረድ ነጭ ነው የራሱም ጸጉር የብዝት ነጭ ነው። ዙፋኑም የሚነድ እሳት ነው። ሰረገላውም የሚንቦገቦግ ፍም ነው። የእሳትም ጎርፍ በፊቱ ይፈሳል። የብዙ ብዙ የሆኑ መላእክትም ያገለግሉታል። የእልፍ እልፍ መላእክትም በፊቱ ይቆማሉ። በአደባባይም ተቀምጦ መጻሕፍትን ገለጠ። ሉቃስም እንዲህ አለ ድንገትም ከዚያ መልአክ ጋር ብዙ የሰማይ ሠራዊት መጡ እግዚአብሔርንም ሲያመሰግኑ በሰማይም ለእግዚአብሔር ምስጋና ይሁን በምድርም ሰላም ለሰው ልጅ በጎ ፈቃድ እያሉ። ማቴዎስም እነሆ መላእክትም ያገለግሉት መጡ አለ። ሁለተኛም የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነቱ በሚመጣ ጊዜ ያን ጊዜ በጌትነቱ ዙፋን ይቀመጣል። ዮሐንስም ጌታችን ከተናገረው ቃል እንዲህ አለ እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማዮች ሲከፈቱ የእግዚአብሔር መላእክት ወደ ሰው ልጅ ሲወርዱ ሲወጡ ታያላችሁ አላቸው የሚል ነው። ሐዋርያው ይሁዳም እነሆ እግዚአብሔር ይፈርድ ዘንድ አእላፋት የሆኑ ቅዱሳን መላእክቶቹን አስከትሎ ይመጣል አለ። የቤተ ክርስቲያን ሊቃውንትም የማዕረጋቸውን ደረጃ ወይም አይነት እንዲህ ብለው ተናገሩ መላእክትም፣ አጋዕዝት፣ ሥልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ኪሩቤል፣ ሱራፌል ብለው ተናገሩ። ለእግዚአብሔር ምስጋና ይሁን እኛንም በእኒህ በቅዱሳን መላእክት አማላጅነት ይማረን በቅዱሳን መላእክቶቹ አማላጅነት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዐሥራ ሦስት ወንበዴዎች ስለ እርሱ በእርሱ ሃይማኖት ከዓለም የተለዩ የከበረ ባለጸጋ አስከናፍር አረፈ። ይህም አስከናፍር ከሮሜ መኳንንት አንዱ ነው። እርሱም ለድኆችና ለምስኪኖች ምጽዋትን የሚሰጥ እንግዶችንና መጻተኞችን የሚቀበል ነው። በዚያም ወራት ያገኙትን ሰው ሁሉ የሚነጥቁና የሚያጠፉ ዐሥራ ሦስት ሽፍቶች ነበሩ። እንግዳ እንደሚቀበል ይልቁንም መነኮሳትን እንደሚወድ የአስከናፍርን ዜና በሰሙ ጊዜ ወደ እርሱ ሄደው በተንኮል ይገድሉ ዘንድ ገንዘቡንም ሁሉ ሊወስዱ ተማከሩ ከዚህም በኋላ የምንኩስና ልብስ ለብሰው ከደጁ ቆሙ ባያቸውም ጊዜ አስራ ሁለቱ ሐዋርያት እንደሆኑ አንዱ ጌታ ኢየሱስ ክርስቶስ እንደሆነ አሰበ ሰገደላቸውም ወደ ቤትም አስገብቶም ማዕድ አቀረበላቸው እግራቸውንም አጠበ 35 ዓመት ሽባ ሆኖ በኖረ ልጁ ላይም ያንን እግራቸውን የታጠቡበትን ውሃ ረጨ ወዲያውኑ ልጁ ዳነ። እነዚያ ሽፍቶቹም የሆነውን ባዩ ጊዜ እጅግ ደነገጡ። እርሱ አስከናፍር ግን አባቶቼ ሆይ ጌታ ኢየሱስ ክርስቶስ ከእናንተ መካከል የቱ እንደሆነ ንገሩኝ እሰግድለት ዘንድ አላቸው። የአገሩም ሰዎች የመኮንኑ ልጅ እንደ ዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው። እንዲህም አሏቸው የእግዚአብሔር ቅዱሳኖች ሆይ ባርኩን፣ በሽተኞቻችንን አድኑልን። ከዚህም በኋላ እኒያ ወንበዴዎች ሾተሎቻቸውን አውጥተው በእርሳቸው ልንገድልህ በወደድንበት እኛን ይገድሉን ዘንድ እኒህን ሾተሎች ውሰድ አሉት። እግዚአብሔር በእናንተ ጽድቅ የራራልን ባይሆን ባጠፋን ነበረ። ይህንንም ካሉት በኋላ ተሰናበቱት። ከእርሱም አንዳንድ መስፈሪያ ምስር ለእያንዳንዳቸው ተቀብለው ሀያ አምስት ቀን ያህል የሚያስጉዝ ጎዳና ወደ ምድረ በዳ ተጓዙ። ያንንም ምስር ከአሸዋ ውስጥ በተኑት። ፀሐይ በሚገባ ጊዜም ከአሸዋ ውስጥ ሶስት ሶስት ምስር ፈልገው ይቀምሳሉ። እንደዚህም ሰላሳ ዓመት ኖሩ። ከዚያ በኋላ ከሃዲ መኮንን በመጣ ጊዜ እርሱ ወዳለበት ሂደው በጌታችን በኢየሱስ ክርስቶስ ታመኑ። እርሱም ገደላቸው፣ የሰማዕትነትና አክሊልም ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በአስከናፍርና በእኒህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚች ቀን የሀገረ እንፅና ኤጲስቆጶስ የከበረ አባ ጢሞቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ልቡ ንጹሕ የሆነ ጻድቅ ሰው ነው። ታላቅ ተጋድሎንም የተጋደለ ነው። የእንጽነ ሀገር መኮንን ለሰዎች የቀናች ሃይማኖትን በማስተማሩና በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስላመነ ይዞ ጽኑ ስቃይን ብዙ ዘመናትን አሰቃየው። ከእስር ቤትም አውጥቶ ጽኑ ስቃይን አሰቃይቶ ወደ እስር ቤት ይመልሰው ነበረ። ከእርሱም ጋር ስለ ሃይማኖት የታሰሩ ብዙዎች ቅዱሳን ሰማዕታት ነበሩ። ከእርሳቸውም በወይኒ ቤት ጥቂቶቹ እስከ ቀሩ ድረስ ያ ከሃዲ መኮንን ብዙዎቹን አውጥቶ አሰቃይቶ ንጹሕ ደማቸውን በማፍሰስ ፈጃቸው። ከዚህም በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን እግዚአብሔር ባጠፋው ጊዜ እግዚአብሔርን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሠ። በዚያን ጊዜ ክርስቶስን በመታመን የታሰሩትን ሁሉ ይፈቷቸው ዘንድ መልእክቱን በሀገሮች ሁሉ ደረሰ። ይህ ቅዱስ አባት ጢሞቴዎስ ከእስር ቤት በወጣ ጊዜ በሀገረ ስብከቱ ያሉትን መነኮሳትና ካህናትን ሁሉ ሰበሰባቸው። ስለዚያም ስላሰቃየው መኮንን ነፍስ ድህነትን እግዚአብሔር እየለመነ ከማታ እስከ ጠዋት ድረስ ፍጹም የሆነ ጸሎትን በማድረግ አደረ። እንዲህም ብሎ ጸልየለት፣ አቤቱ ይህንን መኮንን ማረው፣ እርሱ ለእኔ ታላላቆችን የሆኑ በጎ ነገሮችን አድርጎልኛልና ወደ አንተም ለመድረሴ ምክንያት ሆኖኛልና፣ አቤቱ እንዲሁ በአንተ አምኖ ወደ አንተ ይደርስ ዘንድ ምክንያት አድርግለት። የዚህ አባትም ልብ ከቂም በቀል ነጻ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱንም ያድንለት ዘንድ አባ ጢሞቴዎስ ስለ እርሱ ወደ እግዚአብሔር እንዲለምን ለመኮንኑ ነገሩት። መኮንኑም ሰምቶ እጅግ አደነቀ። እንዲህም አለ እኔ ግን ጽኑ ስቃይን ስላሰቃየሁት እንደሚረግመኝ አስብ ነበረ። አሁን እርሱ ግን ስለ እኔ ምህረትን ይለምናል። የእኒህ ክርስቲያን ሃይማኖታቸው በውስጡ የተሰወረ ሰማያዊ የሆነ ምስጢር አለ። ከዚያም በኋላ መኮንኑ ልኮ ይህንን አባት ጢሞቴዎስን አስመጣውና ስለ ክርስትና ሕግ ያስረዳው ዘንድ ለመነው። እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት። ዳግመኛም የወልድ እግዚአብሔርን ሰው የሆነውበትን ምክንያትም ከብዙ ዓመታት አስቀድሞ ነቢያት ስለ እርሱ ትንቢት እንደተናገሩ ከእመቤታችን ከቅድስት ድንግል ማርያም የእግዚአብሔር ልጅ ሰው በመሆኑ ትንቢታቸው እንደተፈጸመ ስለእኛ መከራ ተቀብሎ ተሰቅሎ ስለመሞቱ፣ ስለ ትንሣኤው፣ ስለ እርገቱ፣ ዳግመኛም ለፍርድ ስለመምጣቱ አስረዳው መኮንኑም በክብር ባለቤት ጌታችን ኢየሱስ ክርስቶስ አምኖ በዚህ አባት እጅ የክርስትና ጥምቀትን ተጠመቀ። ሹመቱንም ትቶ መነኮሰ፣ በገድልም ተጠመደ። ከዚህም አባት ጢሞቴዎስ መንጋዎች ውስጥ የተቆጠረ ሆነ። ይህም አባት ጢሞቴዎስ የቀረ ዘመኑን መንጋዎቹን ሁልጊዜ እያስተማረ በቀናት ሃይማኖትም ላይ እያጸናቸው ኑሮ በሰላም በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና ይሁን። የዚህ አባት በረከት ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለአባቶች ሊቃነ ጳጳሳት ሥልሳ አራተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዘካርያስ አረፈ። ይህም አባት ከእስክንድሪያ ሰዎች ወገን ነው። በቤተክርስቲያንም ሕብረት በቤተክርስቲያንም ሁሉ ላይ መጋቢነትና ቅስና ተሾመ። እርሱም በተጋድሎ የጸና ምጹሕ ድንግል ነው። በጠባዩም የዋህ ቅን የሆነ በእድሜውም የሸመገለ ነው። ሊቀ ጳጳሳት አባ ፊላታውስም ባረፈ ጊዜ ለዚህ ሹመት የሚገባ ሰው ይመርጡት ዘንድ በእግዚአብሔር ምክር ኤጲስቆጶሳት ተሰበሰቡ። እነርሱም ለዚህ ሹመት ስለሚሻል ሰው በወንጌላዊ ማርቆስ ቤተ ክርስቲያን ተሰብስበው እየተነጋገሩ ሳሉ እነሆ አንድ ሰው መማለጃ በመስጠት ያለ ኤጲስቆጶሳት ፍቃድ ሊቀጵጵስና ይሾሙት ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ ከእርሱም ጋር ከንጉሥ የተቀበላቸው ጭፍሮቹ እንዳሉ ሰሙ። ኤጲስቆጶሳቱም የአባቶቻችን የሐዋርያት ሥርዓት በመተላለፍ መማለጃ በመስጠት ስለሚደረገው የሊቀ ጵጵስና ሹመት አዘኑ። ስለዚህም እርሱ ራሱ የመረጠው ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘውተር የሚጸልዩትና የሚማልዱ ሆኑ። እርሱም እነርሱም እግዚአብሔርን እየለመኑ ሳሉ እነሆ ይህ አባት ዘካርያስ ከቤተ ክርስቲያን ጫፍ በመሰላል ሲወርድ ሆምጣጤ የተመላ እንስራ በእጁ ይዞ ነበር። እግሩንም አድርጦት ከመሰላሉ ጫፍ እስከ ታች ወደቀ። እንስራውንም እንደያዘ ፈጥኖ ተነሳ። እንስራውም አልተሰበረም፣ ሆምጣጤውም አልፈሰሰም። ኤጲስቆጶሳቱም ይህን ምልክት ባዩ ጊዜ እጅግ አደነቁ። ያገሩን ሰዎች ትንሹንም ትልቁንም ስለ እርሱ ጠየቋቸው። እነርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱም መሾም ሁሉም ተስማምተው ይህን አባት ዘካርያስን በእስክንድሪያ ሀገር ላይ ሊቀጵጵስና ሾሙት። ከዚያም በኋላ ብዙ መከራ ሀዘን በላዩ ከግብፅ ንጉስ እለ ሀክም ዘንድ ደረሰበት። ይህም ገዢ ማለት ነው። በዚህም ወራት ከአባ መቃርስ ገዳም አንድ መነኩሴ ወደ እርሱ መጥቶ ኤፒስቆጶስነት ሹመኝ አለው። አባ ዘካርያስም ልጄ ሆይ ታገስ፣ አባቶቻችን ሐዋርያትም ያዘዙትን ስርዓት አትተላለፍ፣ ግን ወደ ገዳም ተመልሰህ ስለ ነፍስ ድህነት ተጋደል እግዚአብሔርም የፈቀደው ይሁን አለው። ይህንንም በጎ ምክር በሰማ ጊዜ የአመነኩሴ ኩሴ ተቆጣ። በልቡም ሰይጣን አደረበትና ወደ ግብፅ ንጉስ ሄዶ በሐሰት ነገር አባ ዘካርያስን ወነጀለው። ንጉስም የከበረ አባት ዘካርያስን አሰረው። ከዚህም በኋላ ተነጣጥቀው ይበሉት ዘንድ ለአንበሶች ጣሉት። አንበሶቹም ከቶ አልቀረቡትም። ንጉሱም የአንበሶቹን ጠባቂ ተቆጣ፣ ከሊቀጳጳሳቱ ጉቦ የተቀበለ መስሎት ነበርና። ከዚህም በኋላ አንበሶችን አስራባቸውና ሊቀጳጳሳቱን የላም ደም ቀብቶ በድጋሚ ለአንበሶች ጣለው። እነርሱም ከቶ አልቀረቡትም። ንጉሱም አደነቀ። ከአንበሶቹ መካከልም እንዲያወጡት አዘዘ። ከዚህም በኋላ ሶስት ወር አሰረው። ሁልጊዜም እንዲህ የሚለው ሆነ፣ የክርስቲያን ሃይማኖት ወደ ወደኛ ሃይማኖት ካልገባ አለበለዚያ በለዚያ እኔ አሰቃይቼ በሰይፍ እገድልሃለሁ። ዳግመኛም ለአንበሶች እጥልሃለሁ፣ ወይም ከእሳት ውስጥ ጨምርሃለሁ። የከበረ አባት ዘካርያስ ግን በሃይማኖቱ በመጽናት ምንም ምን አልፈራም። ሁለተኛም ብዙ ቃል ኪዳኖች ገባለት ትገባለት እንዲህም አለው፣ ትእዛዜን ተቀብለህ ወደ ሃይማኖቴ ብትገባ እኔ ብዙ ሀብት እሰጥሃለሁ፣ በሁሉም መሳፍንት ላይ መስፍን አድርጌ ሾመሃለሁ። ቅዱስ አባት ዘካርያስን በዓለም ያለ መንግስትን ሁሉ ብትሰጠኝ የቀናች ሃይማኖቴን አልተውም ብሎ መለሰለት። ከዚያም በኋላ ጥቂት ቀን አስሮ ለቀቀው። ከእስር ቤትም ወጥቶ አባ ዘካርያስ ወደ አስቄጥስ ገዳም ሄደ። ንጉሡንም ስለመፍራት ከእርሱም ጋር የሄዱ ብዙ ኤጲስቆጶሳት ነበሩ። በሚገዛቸውም ሀገሮቹ ያሉትን አብያተ ክርስቲያናት ሁሉ እንዲያፈርሷቸው ንጉሥ አዞ ነበርና፣ ታላቅ ስቃይንም እያሰቃየ ብዙዎች ክርስቲያኖችን ከሃይማኖታቸው አወጣቸው። የክርስቲያንም ወገኖች በዚያ መከራ ውስጥ ዘጠኝ ዘጠኝ ዓመት ኖሩ። ከዘጠኝ ዓመትም በኋላ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝቡን ይቅር አለ፣ ቁጣውንም መለሰ፣ መከራውንም ሁሉ ከላያቸው አስወገደ። ንጉሱ በሚገዛቸው ሀገሮች ሁሉ በሁሉም ቦታዎች አብያተ ክርስቲያናት እንዲታነጹ፣ በእነርሱም የወሰዱትን ገንዘባቸውን ሁሉ የምድራቸውን ጉልት እንዲመልሱላቸው ንጉሱ አዘዘ። ከዚህም በኋላ ሁሉም አብያተ ክርስቲያናት ተሰሩ ከፊተኞቹ እጅግ የተሻሉ ሆነው ዳግመኛም ታደሱ። ይህም አባት ዘካርያስ ብዙዎች አብያተ ክርስቲያናትን ሰራ። ክርስቲያኖችም በአብያተ ክርስቲያኖቻቸው በሚጸልዩባቸው በሚጸልዩና በሚቀድሱ ጊዜ ያለ ስጋት ደወሎቻቸውን እንዲደውሉ ንጉሱ አዘዘ። ክርስቲያኖችም በታላቅ ደስታ የሚኖሩ ሆኑ። የቤተ ክርስቲያን ጉሉ የቀና ሆኗል እና ይህም አባት አብያተ ክርስቲያናትን እያሰራ የሚሻውንም እያሰበ 12 ዓመት ኖረ። በአንዲት ዕለትም በስጋው ለምጽ ያለበት ስሙ መርቆሪዎስ የሚባል ኤጲስቆጶስ ወደ እርሱ መጣ። አባ ዘካርያስም በትሕትና በቅን ልቡና እንዲህ አለው፣ ወንድሜ አባ መርቆሪዮስ ሆይ በአንተ ላይ ስለደረሰ ስለዚህ ደዌ እኔ በጸሎት የረዳሃለሁ። እግዚአብሔር ሙሴን በፍርድ ውስጥ ለማንም አታድላ ያለውን አንተ ታውቃለህ። ስለዚህ ይህ የለምጽ ደዌ በላይህ እያለ ክህነት አይገባህም፣ መጽሐፍ እርኩስ ነው ብሎታልና አለው። ኤጲስቆጶስ አባ መርቆሪዮስም አለቀሰና አባቴ በጸሎት ትርዳኝ አለው። ከዚህም በኋላ ከእርሱ ዘንድ ወጥቶ ሄደ። በሀገረ ስብከት ወዳለች የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ውስጥ ገባ። ከዚህም ደው የታነጻው ወደ እርሱ በመጸለይና በመማለድ እያለቀሰ በእመቤታችን በድንግል ማርያም ስዕል ፊት ቆመ። ከሰኞ ጧት ጀምሮ እንዲህ እያደረገ ቀንና ሌሊት እየጸለየና እየጾመ ኖረ። በረቡዕ ዕለትም በዘጠኝ ሰዓት ደክሞት የእመቤታችን የቅድስት ድንግል ማርያም ስዕል ከበላዩ ካለችበት ግድግዳ ላይ ራሱን አስጠግቶ አንቀላፋ። ከእንቅልፉም ውስጥ ሳለ የስዕሊቱ እጅ ስጋውን ሲዳስስ አየ። በዚያንም ጊዜ ነቅቶ ስጋው ከለምጹ ነስቶ አገኘው። ታላቅ ደስታም አደረገ። ጌታችን መድኃኒታችን ኢየሱስ ክርስቶስንም አመሰገነው። እመቤታችን ቅድስት ድንግል ማርያምንም አመሰገናት። እረዱም ሲመጣ ና ልጅ ሆይ ስጋዬ ነይ እመቤቴ ማርያም ከደዌ አንጽታኛለችና አለው። በዚችም ቤተ ክርስቲያን ውስጥ እግዚአብሔርን እያመሰገነ እስከ ቀዳሚት ሰንበት ድረስ ኖረ። ከዚህም በኋላ ተነስቶ ወደ ሊቀ ጳጳሳት አባ ዘካርያስ ሄደ። በዕለተ እሁድ በቤተ ክርስቲያን ውስጥ እያለ በእርሱ ላይ የሆነውን አስረዳው፣ እንዲህም አለው ይህን ሁሉ የተደረገልኝ በከበረች ጸሎትህ ነው። የከበረ አባ ዘካርያስም እንዲህ ብሎ መለሰለት ፦ እግዚአብሔር ንጹሕና ቅን የሆነ ልቡናህን ተመልክቶ ልመናህን እንባህን ተቀብሎ ከደዌህ አነጻህ። አሁንም ከተቀበልከው ጸጋ እንባረክ ዘንድ ቀድሰህ ስጋውን ደሙን ልታቀብለን ይገባሃል። ያን ጊዜ መስዋዕትን ሰርቶ ቀድሶ ስጋውን ደሞን አቀብላቸው። በቤተ ክርስቲያን ያሉትን ሁሉ ከእርሱ ቡራት የተቀበሉ ስለዚች ምልክትም አደነቁ። ድንቆች ታምራትንም የሚያደርግ እግዚአብሔርን አመሰገኑት። ሁለተኛም አንድ ዲያቆን ወደ አባ ዘካርያስ መጥቶ ሰገደለት፣ በፊቱም አለቀሰ፣ እግሮቹን እየሳመ እንዲህም አለው አባቴ ሆይ ራራልኝ፣ እኔ ተሳስቼ በኃጢአት ወድቅ ያለሁና ወዲያውኑ ስጋዬ ሁሉ ለምጽ ሆነ አባ ዘካርያስ ልጅ ሆይ በእግዚአብሔር ፊት በድካም ላይ መጽናት ይቻላሃልን አለው አዎን አባቴ ሆይ ያዘዝከኝም ሁሉ አድርጋለሁ አለ በዚያን ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው ፊቱን ወደ ምስራቅ መልሶ በመቆም በቀንና በሌሊት ስለ ኃጢአቱ የተጸጸተ ወደ እግዚአብሔር በጸሎት እንዲማልድ አባ ዘካርያስም ከሶስት ቀኖች በኋላ ጥቂት እንጀራ በሚዛን መዝኖ ጥቂቷም ሰጠው ሶስት ሱባኤዎችም እንዲህ አድርጎ ስጋውን ጎበኘ፣ ለምጹንም አገኘው። በወር መጨረሻም ጎበኘው፣ ለምጹንም በስጋው ላይ አገኘ። ልጅ ሆይ በርታ፣ አትፍራ አለው። አርባ ቀኖች ከተፈጸሙ በኋላ ጎበኘው፣ ስጋው ከለምጹ ነጽቶ አገኘው። ዘይትንም ቀባው። ልጅ ሆይ እነሆ ድነሃል፣ ነፍስህን ጠብቅ፣ ከእንግዲህ ዳግመኛ ወደ ኃጢአት ስራ እንዳትመለስ ተጠበቅ። አሁንም በሰላም ወደ ቤት ግባ አለው። እርሱም የተመሰገነ እግዚአብሔርን እያመሰገነ ወደ ቤቱ ገባ። እግዚአብሔርም በዚህ አባት እጆች ድንቆች ተአምራቶችን አደረገ። በሹመቱም ወንበር 28 ዓመት ከኖረ በኋላ በሰላም አረፈ። ይኸውም ከንጹሐን ሰማዕታት ዘመን በ760 ነው። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በህዳር 14 በዚች ቀን የሀገር ጠራኪያ ኤጲስቆጶስ ቅዱስ አባት አባ መርቲያኖስ አረፈ ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን በህዳር 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 99ኙ ነገደ መላእክት ቅዱስ አስከናፍር ሮማዊ 13ቱ ግኁሳን አበው ሽፍቶች የነበሩ ቅዱስ ጢሞቴዎስ ዘእንጽና አባ ዘካርያስ ሊቀጳጳሳት ወርሃዊ በዓላት እግዚአብሔር አብ፣ ሩፋኤል ሊቀ መላእክት፣ ቅዱስ አርሳኔዎስ ጠቢብ ገዳማዊ፣ አቡነ ዘራ ቡሩክ። ስለ መላእክት መላእክቱ መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ጽድቅህንም ወደድክ፣ አመፃንም ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ነገር ግን ከመላእክት ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኝ የተቀመጥ ከቶ ለማን ተብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ዕብራውያን አንድ ከቁጥር ሰባት እስከ 14 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን፣ ክፎን ያርቅልን፣ በጎን ያቀርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን፣ ነፍሳተ ሙታን ይማርልን፣ ህያዋንን ይጠብቅልን በግፍ የተገደሉትን የቅዱሳን አባቶቻችን ደማቸውን ይበቀልልን አጽራረ ቤተክርስቲያንን ያስታክስልን መከራውን በቃ ይበለን። አቡነ ዘበሰማያት ይትቀደስ ስም ከድምፃ መንግስት ይኩን ፈቃድ ኢየሱስ ክርስቶስ ከመእስራኤልን ሀጣዊነ ከማፀን እግዚአብሔር አብይ ኢየሱስ ክርስቶስ የእግዚአብሔር ይባርክ ሰላም ያሳድረን፣ ሰላም ያወለን፣ ሰላም ያሳድረን ይቆየን።